ሰላም ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ሰላማችሁ ልትስት ይበልኝ እንደምን አከርማችኋል እኔ ሰላም ነኝ እግዚአብሔር ይመስገን እንዴት ናችሁ ስራ ጤና ቆይታ ሁሉ ሰላም በእኔ ጋር አሪፍ ነው በእውነት ዛሬ ደግሞ የመጣሁት ትንሽ ወንድሜ ፕራንክ ላድርገው ኢትዮጵያ ደውዬ ማለት ነው እና ደግሞ እንዴት ነው ፕራንክ የምታረጉው እንዴት መሰላችሁ አሁን ወንድሜ ጋር ደውልና እንትን እለዋለሁ ማለት ነው። በባሌ ላይ ሌላ ወንድ አፍቅሬ አሁን ቤተሰቦቹ ብር ስለሚፈልጉ እሱ ጋር ብር ስጭልኝ ብሎኝ እኔ ደግሞ እሺ ብየዋለሁ። እና አንተ ስጥልኝ፣ ፍየሎች አሉት ፍየሎችን ሽጥና ስጥልኝ እለዋለሁ። እና ምን እንደሚለን ደግሞ እናያለን። የእውነት ምን እንደሚለን እናያለን። እስኪ አሁን እንደ ውልለትና ወንድሜንም የሚያገናኘኝ እሱ ብዙ ወር ላይ አይገባም። ትልቁ የሱ ታላቅ አለኝ። የታናሽ ሶስተኛ ነው አራተኛ ምናምን እንደዚያ ነው የታናሽ የታናሽ ታናሽ ነው ትንሽ ነው። እና ምን እንደሚለኝ እስኪ። እንዴት እንዴት በባልሽ ላይ ሌላው አንድ ታፈቅሪ ያለሽ ወይስ እንዴት ለሌላ ሰው ምናምን ያኔ ይሄን ነገር ሹመት እንዳይሰማ እንዳይሰማው ማለት ነው ባለቤቴ እንዳይሰማ እንዳይሰማና በድብቅ አንተ ስጥልኝ። ይሄ ደግሞ የለውም አንተ ስለሆነ ያለ ይሄን ብር ስጥልኝ፣ ግን እንዳይሰማ፣ ብታገኘውም እንኳን እንዳንነግረው ስለ እኔ ራሴ ቀስ ብዬ ነግረዋለሁ ምናምን እለዋለሁ። አሁን ልደውል ነው ቤተሰብ

ሰማ የሆነ ነገር ደግሞ ልጠይቅህ ነው። ያኔ አንተን አንተ ዝም በል፣ አንተኛው ዝም በል። አንተ ምንም ስለሌለህ አልጠይቅህም። አሁን ተሰማን ፍየሮች አሉት አይደለ? እና የሆነ ግን ማለት ነው፣ ይሄን ወሬ ከአንተና ከንጉሴ ውጪ ማንንም የሚያውቅ የለም እንዳስቅ እና ሹመትም ደግሞ ያቅም ይሄ ኖሬ እና አይል አሁን የሆነ የሆነ ልጅ አሁን ተዋውቄ ማለት ነው። ከዛ ፈቀርኩት ከዛ ቤተሰቦቼ ጋር ብር እፈልጋለሁ፣ እጄ ላይ ብር የለኝም እና ከአንቺ ጋር ካለ ስጪልሽ ሲለኝ እኔ ደግሞ አንደኛው ወንድሜ ፍየል አለው እና እሱ ሸጦ ይሰጥልሃል አልኩት። ከዛ አሁን አንተ እንድትሰጥልኝ ማለት ነው ማለት ስልክ ቁጥሩን ያደርግልሃል። አንተ አይ ማለት ነው ማለት ነው ልጅቱን እኮ አታውቀውም እንደ አንተ ማን እንዴት ነው የምትለው? በሹመት ላይ እኮ ደርቤን የወደድኩት ሳወራው ሳወራው አልወደድኩት መሰለህ? ስ አይገርም! ምን ማለት ነው? በትዳር ላይ ወድጄ ነው እንደሚመርጠው ማለት ላይ ገንዘብ ስትል ቃል ገብቼ ለታለው ደግሞ ችግር ነው። እየቀለድኩ አይደለም። አንድ አስር ሺህ ብር ነው የሚፈልገው ልጅቱ። ያወጡ የለም ስምንት ሺህ ሁለት ሺህ ደግሞ እንደምንም ብላችሁ ጨማምራችሁ እየቀለድኩ አይደለም። እንደው አንተ ምንም አትለኝም? እንደዚህ የሆነ ሰው አፍቅሬ ምናምን እንዴት ሆኖ እንዴት ተደርጎ አትልምንኝ? ምን አይነት ድራማ እያየ ታዲያ፣ እኔ ከአፍላ ፍቅር ጋር የእኔ ህይወት ምን አገናኘው? ስለዚህ ያው ብደብሉም እንትን ላይ አይገርመኝም ማለት ነው። በስ ማምኔ ግን ትቆጣኛለህ ምናምን ብዬ ነበረ ያሰብኩት እን እንዴት እንዴት በባለች ላይ ትደርቢያለሽ ትለኛለህ ብዬ ነበረ። ኖርማል ነው አልከኝ። በቃ አይገርምም። አንዱማ አንዱ እኮ ትክክለኛ ነው፣ ይሄኛው ደግሞ ዝም ብሎ ነው። እንዴት ይሄ ልታረጊ ትችያለሽ ምናምን አትልም አይ አይ ተሰማት አዲህ ትገርማለህ እንደው ምንም ለው ለምንም አኮኑም ሲጀመር እናንተ እኔ ደግሞ ፕራንክ ላደረግህ ነበረ ታዲያ እንደው እንደ እኮ ነው ምናምን አትልም? ታዲያ እምታይ እኔ ጋር እኮ አክት መስራት አለብህ ቢያንስ፣ እንደ ብታቅስ በቃ ይሄ ወንድሞቼ፣ በቃ እኔ ደግሞ ንጉሴ ይነቃብኛል ብዬሽ ነበር። አንተ እኔ ያልኩት ለካ ነቄ ናችሁ እንደዚያ

አረ ቪዲዮአችሁ ይለቀቃል እኮ አፋችሁ ይዞ ነው እንዲ የምታወሩት? ዋሳ አፋችሁ ይዞ ነው ወይ? እናንተ በዚህ ሰዓት እንዴት አልተኛችሁም? ለማንኛውም ቆይ ሆኖ ቪዲዮ ልዝጋና መጣሁ፣ እናወራበታለን። ሰላም ሰላም ውዶቼ፣ አያችሁ ፕራንክ ማረገው ልጅ ገብቶታል ያንን ደግሞ ፕራንክ ላረገው ነው ወንድሜን ነ አገናኘኝ ያልኩት ደግሞ፣ እሱ ደነገጠ። አላ ተሰባችሁታል። ማድረግ ያለብኝ ሌላ ማድረግ የሌለብኝ ሌላ። ለማንኛውም ኖርማል ነው መደረብ ትወዳላችሁ አለ። አሁን እኛ ሴቶች እንደዚህ ምን ልባል ሰዎች ማለት ጭራሽ ወንድሜን ኖርማል ማለትም። ከዛ ምን እንዳለች ታውቃላችሁ? ኦርጅናሉን ይዘሽ ገለል በይ፣ ይህን ዝም በይው። ገንዘብ ከሆነ የሚለው አላለኝም። ምን አይነት ልጅ ነው በፈጣሪ። ለማንኛውም ላይክ ሸር፣ ኮሜንት ሰብስክራይብ ማድረጋችሁ እንዳትረሱ። ስገባ አላልኳችሁም? ረስቼው የምር እንዳትረሱ እንዳትረሱ።